ዚዚ እንዴት ነሽ? እንዴት አመሸሽ? እንዴት ነሽ? አልሐምዱሊላህ። አማኖ ለጤና አዳም ዘይት ስታወሪ ነበር እና ከታች እየጻፍኩልሽ ነበር የጤና አዳም ዘይት የደም ስር መወጣጠር ላለባቸው ሰዎች በጣም በስራ ምክንያት ለሚቆሙ የደምስር የደም ስር መወጣጠር ላለባቸው እና ደግሞ በጣም አርትራይተስ ወይም ደግሞ ቁርጥማት ለሚያስቸግራቸው ሰዎች በጣም አሪፍ መፍትሄ ነው። በደንብ ማሳጅ ካደረጉ በኋላ ቦታው ላይ ላስቲክ በመልበስ ከዛ ደግሞ ኢላስቲክ ቫንዴጅ እሱ ካለለ ደግሞ የሂጃባቸውን ወይም ደግሞ ሻሽ ነገር ሸባ አድርጎ ሳይጠብቅ በማሰር ለ10 ለ15 ደቂቃ እክል እግራቸውን ከፍ ያለ ቦታ ላይ ተሰቀሉት በኋላ አውርደው ይተኛሉ። ጧት ላይ ምች እንዳማቻቸው በደንብ ይታጠባሉ። ቁርጥማቱም ወይም ደግሞ ይሄ ባሪኮስም የደም ስር መወጣጠርም እሱም ቀስ እያለ በጊዜ ሂደት እየጠፋ ይመጣል። ለቁርጥማት ግን በጣም ቆንጆ አሪፍ መፍትሄ ነው። እዚህ ጋር ለፊት ለመጠቀም የጤና አዳም ዘይት ብቻውን ቆዳ ላይ አፕላይ አይደረግም፣ ይከብዳል ትንሽ ሌሎች ወይሎች ጋር ሚክስ ማድረግ ይጠበቅባቸዋል። አመሰግናለን። የኔ ቆንጆ፣ የኔ ማር በጣም ነው የምናመሰግነው። ይሄ የጤና አዳም ዘይት ቁርጥማ እግራችንን ለሚያምን በምንም ከዚሁ በመቆምም ይሁን በሌላ ምክንያት ቁርጥማትና ቫሪኮስ ማለት ይሄ የደም ስር መወጣጠር፣ እሱ ስፖርትም አለች ያለ ቫሪኮስ፣ ተረከዛችን ከፍ እያደረገን አንድ እግራችንን ብድግ የምናደርግባት ስፖርትም አለች። ያ ስፖርት ይሄ ከጀርባ የጉልበታችን ኋላ ባታችን ይወጠራል እና ከዛ ይሄ ደግሞ ዘይቱ በጣም ቆንጆ ነው፣ ይረዳችኋል፣ ለቆርጥማትም ለንትም ጤና ዳም በአረበኛ ምንድን ነው እያሏችሁ ነው? ሸጀብ ሸጀብ ሸጀብ ሸጀብ ሸጀብ። በአረበኛ ዩቱብ ላይ ዘይት ሸጀብ ነው የሚባለው። አዎ ዛሬ ራሱ ነው በቡና ጠጥቼ መጥቼ ጤኖ ታንቀዝቅ ዘላለሁ ናቀርጉኝ ማለት ምን እንደሆነ አላውቅም። ፍሬውማ እጅግ በጣም መብዛት የለበትም እንጂ ግን ዶስ ተጠንቅቃችሁ ቅጠሉን ነው በቡና የሚሰጡን፣ ቅጠሉን ይሰጡናል። ነቀራ ቅጠሉ ፍሬው ራሱ ለሆድ ህመም፣ ለብዙ ነገር ይጠቅማል። ቁርጠት፣ ሆድ ቁርጠት አሪፍ ነው። ለብዙ ነገር አሪፍ ነው። ጤና አዳም አጠቃላይ ጤና አዳም አይደለ? ትርጉሙ ራሱ ቃሉ ቃላቱ ላይ ራሱ ትርጉም አለውና ለጤናችን እጅግ በጣም አስፈላጊ ነው። ቅድም ደግሞ ህቴ ስለ ፌጦ ስታወራ ነበረ። ፌጦ ሶስት አይነት ዘር አለው ጥቁር ፌጦ አለ፣ ነጭ አለ፣ ቀይ አለ። እጅግ በጣም ጠቃሚ የሆነ ከሶስቱ የጥቁር ፌጦ ለሆዲቃ አካባቢ ላለ ችግር ሁሉ ለጨጓራ፣ እንዲሁም ደግሞ ካንሰርን ይሄ በአየር የሚመጡ ካንሰሮችን ሁሉ ለመከላከል ይረዳል። ከዛ በተጨማሪ ለወር አበባ ዑደት ላይ ህመም ላለበት ሰው በጣም ቆንጆ ነው። ለጡት ለምታጠባ እናት የጡት ወተትን ለመጨመር በጣም ቆንጆ ነው። እጅግ በጣም ብዙ ጥቅም አለው። እናቶቻችን እንኳን ለማንኛውም ፌጦ መድኃኒት ነው አይደለም የሚሉት እጅግ በጣም ብዙ ጥቅም አለው። እህቴ ደግሞ ሁሪያ ዘይቱን ጨምቃ አምጥታላችኋለች። ያ ዘይት ለምን ይጠቅማል? ለፊታችን ዳርክ ስፖት ላለበት ሰው፣ በጣም ድራይ ለሆነ ፊት ግሎ ለማድረግ እንዲሁም ደግሞ የደም ስር መወጣጠር። ይሄ አንዳንዴ ፊት ላይ በጣም ቆዳችን ሲጎዳ በጣም ሲሳሳ ደምስራችንን መታየት ይጀምራል። አንዳንድ ፊቶች አሉ። እሱን ደምስር በጣም ነው የሚያስተካክለው የወጣውን ደምስር ያስተካክላል። በጣም የሳሳን ቆዳ ወፍራም ያደርጋል። ምች ለሚያጠቃው ቆዳ፣ ሽፍታ ላለበት፣ እነዚህ እነዚህም ሁሉ ብዙ ነው የሚያስተካክለው የፌጦ ዘይት። ከዛ በተጨማሪ ደግሞ የሚገርምሽ ነገር ሰርች ብታደርጊ ጎግል ላይ ብራይት አይደለም የሚለው ዋይትኒንግ ነው የሚለው። እጅግ በጣም ቆዳን ያቀላል ያቀላል። እና ብዙ ጥቅም አለው ለቆዳችን። አንድ ድሮፕ ደግሞ በባዶ ሆዳችን ከአንድ ብርጭቆ ውሃ ጋር ብንጠጣ ፌጦ የሚሰጠንን ሶስት አራት እጥፍ ዘይቱን ይሰጠናል እና የተጨመቀ የተጣራለት ስለሆነ ጧጧት በባል ሆዳችን በጨጓራ ለምንሰቃይ ቅድም ያለውን ጥቅም ሁሉ ለጤናም መጠጣት ይቻላል። ዘርፈ ብዙ ጥቅም አለው። የምጠጡት ግን እዚህ ጋር ከምታምኑት ንጹህ አድርገው ምንም ነገር በአድ ነገር ሳይጨምሩ ይሰራሉ ብላችሁ ከምታምኗቸው ሰዎች የገዛችሁት መሆን አለበት። ሆድ ላይ የሚገባ ነገር ትንሽ ከባድ ነው እና ያው ከሁሪ ሀስገዙ ደግሞ ብትቀብቱን ብትጠጡትን፣ በጣም አስተማማኝ ነው። እኔ በደንብ በቅርበት ስለማውቃት ነው። አዚዝዬ ይሄን ይመስላል። የእኔ ቆንጆ አመሰግናለሁ፣ በጣም ነው የምናመሰግነው። እንኳን አብራራሽልኝ። ድምፅሽን ሪከርድ አድርጎ አለ ሆይ ለምን ለመስማት ደጋግሜ እንዲጠቅመኝ ማለት ነው ምናልባችን ነገራችን ላይ ዘይት ሸጃት የጤና አዳም ዘይት ለአይንናስ ለስህር እንደዚህ አይነት ችግሮች ላሉበት በሙሉ ቁርአን ተቀርቶበት በጣም በጣም በጣም አንደኛ ነው። ልክ ሙጣርቅ በጣም በብዛት ሰጥ ነበረ። ካወቅሻት ሻርሄ ላይ የነበረች አህላምን ይጃይጃሉ። አንድ ጊዜ እሷ ብዙ ጊዜ ዘይት ሸጀር ብዙ ጊዜ ትሰጣለች። በጣም ቆንጆ ነው። በጣም በዚህ አጋጣሚ ደል እኔ ደግሞ የማውቀው ልንገርሽ። የጭን አዳም ዛፉ እርጥቡ በውሃ ተዘፍዝፎ እንደና ሄዝ ያላቸው ልጆች ከታጠቡ በኋላ ነሽፈው ከወጡ በኋላ ያንን እንረጭባቸዋለን ሰውነታቸው ላይ በፀጉራቸው ላይ ምናምን ሳያዳርቁት ልብሳቸውን ይለብሱበታል በጣም ጥሩ ነው። ኦቲስት ልጆች ይሄንን ዶክተሮችን መክሩን ነበረ። ዋው ሚሪክ ደግሞ ለመታጠቢያ ትሰጠው ነበረ። የሚገርምሽ አይንና ስህር ላለባቸው ጂን መስ ላለባቸው ትሰጥ ነበር። የሚገርምሽ አላባለች። በነገራችን ላይ ጤናዳም ጥቁር አዝሙድ፣ ቀበርቾ፣ ፌጦ ስፒሪችዋል ሕክምና አለው የሃይማኖታዊ ሕክምና አለው እና ጥቁር አዝሙድ እንግዲህ ከሞት በቀር የተባለለት ነው ረሱል ሰለላሁ አለይሂ ወሰለም በጣም የተናገሩለት ነው ጥቁር አዝሙድ። ከዛ በተጨማሪ ደግሞ በስጦታ በደንብ ደስ ብሏቸው ይሄ መድኃኒት ነው ብሎ የተቀበሉት ደግሞ እንትን ነው ቀበርቾን ነው እና ስፒሪችዋል ሕክምና አለው ፌጦም እንደዛ ስፒሪችዋል ሕክምና አለው እና ቀበርቾን አሁን ማታ ማታ ሰውነቷን እሽት አርገሻት ብታድሪ እናጠዋጧት፣ ምች እንዳይመታት ብታጥቢያት፣ ብዙ ነገር አለው። ምክንያቱም እንደዚህ አይነት ነገሮች ብዙ ጊዜ እኔ በሽታዎች ሁሉ ጅን ናቸው ብዬ ነው ማምነው፣ እና የመጀመሪያ ውሳኔያችን ወደ ሕክምና ስለምንሮጥ ነው እንጂ ከቁርአን በላይ እንደዚህ አይነት ነገሮችን ለማላቀቅ መፍትሄ አለ ብዬ አላምንም። እና በጣም አለው ስፕሪቹዋል ሕክምና አለው። ጤና አዳመም እንደዛው ሁሪ ያንዳለቸው እና እናቶቻችን አይሳሳቱም ውዴ፣ ወደ መመለስ አለብን። ሰነ መኪ በነገራችን ላይ ፈርስ እናገር፣ ሰምቼው በቀደም ዕለት ዶክተር ኡስማን መሰለኝ ካልተሳሳትኩ ስሙ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሰነ መኪ ብለው ስሙን ያወጡት እና አሁን ሰነመኪውንም ዘይት እንችላ እንሰራዋለን። በጣም በጣም በጣም ብዙ ጥቅሞች እንዳሉት እና አንዲት ሶሃባንም በሰነመኪ መኪ እንድታክም አዘዋታል እና በጣም የሚገርም እንትን ነው ያለው። እኛሁን አሁን ሰነመኪ የምናውቀው ሆድ ማጠቡን ብቻ ነው። ግን ለጸጉር በጣም ቆንጆ ነው። ለጸጉር ለጸጉር በነገራችን ላይ እድገትን አዳዲስ ፀጉሮችን ለማብቀል የጭንቅላት ላይ ያሉ ሴሎችን ለማነቃቃት በጣም ቆንጆ ነው። ሰነመኪ ለፀጉር እድገት በጣም ቆንጆ ነው። አይ ቆንጆ ነው፣ ወላይ ቆንጆ ኢንፎርሜሽን ነው የነገራችሁን። እኔ አሁን ቀበርቾን እኔና ልጄ ጠጣለን፣ ቢያንስ በሳምንት ሁለት ቀን ምናምን። እቺ ትንሿ የውሃ ጋሩራለች አደለም

ቀበርቹ ውዴ፣ ኮሌስትሮል በጣም ነው የሚያስቸግረው ሰው። ኮሌስትሮል እስኪ ሞክሩት እንደው፣ ኮሌስትሮል ያለበት ሰው በሳምንት በተከታታይ ለሰባት ቀን ስነ መኪን እንዳልሹ ተበጥብጦ በአንድ ኃይል አንድ ውሃ ቢጠጣ የእውነት ነው ምልሽ፣ ከሰባት ቀን በኋላ ቢለኩት ኮሌስትሮል ድራሹ ነው የሚጠፋ። እንደ ኮሌስትሮል መጠን ለማስተካከል አ በጣም ቆንጆ ነው። አንድ መድኃኒት ዶዙን አስተካክለሽ መድኃኒትነቱ የሚታወቀው ምንም ነገር በቃ ኮሚትመንት ኮንሲስተንሲ ይፈልጋል። በቃ ይሄ ቀጥተኝነት እስከ መጨረሻው ድረስ ሶብር አድርጎ መቀጠል እና በትክክል ለሰባት ቀን ያክል ቢወሰድ መድኃኒቶች ሁሉ ለሰባት ቀን፣ ከዛ ለአስራ አራት ቀን የተባለ የሚኬደው ቢሆን በደንብ ሞር ኢፌክቲቭነቱ ይጨምራል። ኦኬ አሁን ዶዙን እንዴት ላስተካክል? እኔ እኔ አሁን ማክሰኞ ዕለት ተመርምሬ ከሁለት ሳምንት በጣም ያመኝ ነበር እና ትልቁ ችግሬ ኮሌስትሮል ነው። አሁን መድኃኒት ታዞልኛል እየወሰድኩኝ ነው ከማክሰኞ ዕለት ጀምሬ። ከበፊትም ነበረኝ ግን ስፖርት የእግር መንገድ ይሄድ ስለነበረ ደህና ነበር። አሁን አንድ አራት ወር ስለተቀመጥኩኝ ትንሽ ወደ ላይ ወጥቷልና ለሰባት ቀን ሲጠጣ እንዴት ልጠጣው? መድኃኒቱንም አላቋረጥም እሱንም ልውሰደው ሰባት ቀን ሙሉ። እኔ አሁን አሁን ስኳር አለ፣ ደም ግፊት፣ ኮሌስትሮል የሚወስዱ ሰዎች መድኃኒት ከተጀመረ በኋላ በአንድ ጊዜ መድኃኒት አቋርጦ አልለም። አንድ መድኃኒት ደግሞ ሲወሰድ ምግብ ማስተካከል ከምግብ ጋር አብሮ ሲሆን ከዳይት ጋር አብሮ ሲሆን ጥሩ ነው። ዳይት ማለት ብዙ ጊዜ የነመር ነው ክብደት መቀነስ ጋር የምንጠቀመው የአመጋገብ ሂደት ይመስልናል። ግን ስኳርን ለማስተካከል ግፊትንም ለማስተካከል ጤናማ ህይወትም ለመምራት ጤነኛ ለመሆን ዳይታችን ግድ ነው፣ መስተካከል አለበት፣ አመጋገባችን ማለት ነው። ኮሌስትሮል ሲኖርብሽ ኮሌስትሮልን ያመጣብሽ በጣም ብዙ መንስኤዎች አሉት። የቅባት መጠንሽን ማስተካከል አለብሽ። የምትበያቸውን መምረጥ አለብሽ። ኢቨን ዘይትሽን ራሱ የምትጠቀሚውን ዘይት ራሱ ማስተካከል አለብሽ። ከዛ ይጀምራል፣ ምግብ ማስተካከል የሚለውን እሱን። ምን አይነት ምግብ መመገብ አለብኝ? ምን መሆን አለብኝ? አሁን ዘመናችን እውቀታችን እጃችን ላይ ነው። ጎግል ላይ ሰርች አድርገሽ ብዙ ነገሮችን ትማሪያለሽ። ከዛ ውጪ እንትኑን በምን አይነት መንገድ ልውሰደው? አሁን በጀመርሽው መንገድ በጥብጠሽ አጥለሽ የሚለውን ነገር አንቺ በሳምንት ሶስት ጊዜ አልነበር ምትወስጂው? ሁሌ አድርጊው፣ ሁሌ አድርጊው። አሁን እዚህ ላይ ልኬትን ራሳችንን እንትን ምን ነው የምናስተካክለው? ከርቤን አሁን ለመጠቀም የተፈጨ ከርቤ ግማሽ የሻይ ማንኪያ በአንድ የብርጭቆ ውሃ በጥብጠን ሁል ጊዜ ጧጧት የምንወስድ ከሆነ የውስጥን ብግነት ኢንፌክሽኖችን፣ ኢቭን ካንሰርን ሁላ ማደን እንችላለን። ከርቤ በጣም የተመሰከረለት ነው። ጀስት እንደዛ ሁሉ ቀበሮቹንም ስንወስድ በትክክል መጥነን ዶዙን አስተካክለን የምንወስደው ከሆነ እጅግ በጣም የጤና ብዙ ጥቅም አለው። ከዛ ውስጥ አንዱ ደግሞ ኮሌስትሮል መጠንን ለማስተካከል በጣም የተመሰከረለት ነው። ይህንን ደግሞ ቼክ ለማድረግ ገብታችሁ ቼክ አድርጉ። በጣም ብዙ ተመራምሮ ያገኙበት ሰዎችም ደግሞ ምስክርነት የሰጡበት ብዙ መረጃዎች ስላሉ ማለት ነው እናዚህ ዚህ ይህን ምስላል ቆንጆ እንሻላህ፣ እከታተላለሁ። የእውነት አመሰግንኛለሽ ማሪ። እዚህ ቦታ ላይ የሚያድነውም የሚያስይዘው፣ የሚገለውም ሁሉም ረብል ዓለሚን ነው። ግን ሰበቡን ማድረስ የእኛ ድርሻ ነው። በአንዱ ስለምሸጠው ደግሞ ጣዕሙን ለምደነው አለኛ በጣም ይመቸናል፣ ቅር አይለንም። እሱን መጠጣት ስንፍና ካልሆነ በስተቀር በጣም ተመችቶን ነው የምንጠጣ ግን አሁን እዚህ ቦታ ላይ ዕፅዋቶች መድኃኒት እንደሚሆኑት ሁሉ